ሰላም ጤና ስጥልኝ፣ ተመልካቾች እንዴት አድራችኋል? ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። በመከላከያ ፋውንዴሽን ስር የተቋቋመው የአዳማ ጋርመንት ኢንዱስትሪ ለመከላከያ ሰራዊቱ የሚያገለግል አልባሳትን በሀገር ውስጥ እያመረተ ይገኛል። ተቋሙ አሰራሩን በማዘመንና ተደራሽነቱን በማስፋት የምርቶቹን ጥራትና ብዛት በማሳደግ ላይ እንደሚገኝም ተገልጿል። ዝርዝሩን ይድነቃቸው ሰማው አዘጋጅቶታል፣ በቀለ ተመስገን እንደሚከተለው ያቀርበዋል። ከቅርብ ጊዜ ወዲህ በኢትዮጵያ በተለያዩ አካባቢዎች በተቋቋሙ የኢንዱስትሪ ፓርኮች ተኪ ምርትን የማምረት ተሞክሮ እያደገ መምጣቱ ይነሳል። ይህም ቀደም ሲል ከውጭ ሀገራት ይገቡ የነበሩ የተለያዩ ምርቶች በሀገር ውስጥ በማምረት የህብረተሰቡን ተጠቃሚነት ለማሳደግና ምጣኔ ሀብታዊ እድገቱን ለማጎልበት ጉልህ ሚና እንዳለውም ይገልጻል። በአዳማ ኢንዱስትሪ ፓርክ ውስጥ የሚገኘው ኢዜዴም ትሬዲንግ ኤንድ ኢንቨስትመንት ወይም ሪፎ ሀገር በቀል ተቋምም የተለያዩ ተኪ ምርትን እያመረተ ነው። የምናምርታቸው ምርቶች ፒቪሲ ድሬኔጅ ፓይፕ አለ፣ ፒቪሲ ፓይፕ የምንላቸው ኤሌክትሪካል ኮንዲዩት ፓይፕ የምንላቸው አሉ፣ ፒፒአር ፓይፖች አሉ እና ኤችዲፒ ደግሞ አዲሱ መስመራችን ኤችዲፒ። እነዚህ ቧንቧዎች ምንድን ናቸው ጥቅሟቸው? የፒቪሲ ፓይፕ ለፍሳሽ ማስወገጃ የሚሆን ፓይፕ ነው። ኮንዲዩት ደግሞ ለኤሌክትሪክ መስመር ዝርጋታ የምንጠቀመው ነው። ፒፒአር ደግሞ የውሃ መስመር ዝርጋታ ነው። ኤችዲፒ ደግሞ ዋናው የከተማና የመጠጥ ውሃ አገልግሎት የሚሰጥበት ዋናው የመስመር ዝርጋታ ነው ማለት ነው። ሀገር ውስጥ አምርተን ከውጭ የሚገባውን የውጭ ምንዛሬ ማዳን ችለናል። የቴክኖሎጂ ችግር ሆኗል። በእኛ ደግሞ አቅም ተፈጥሯል ማለት ነው። የኢንዱስትሪ ፓርኮች በኢትዮጵያ መተግበሩ ከዘርፉ የሚገኘውን ጥቅም ለማሳደግና ሌሎች ሀገራት የደረሱበት የእድገት ደረጃ ላይ ለመድረስ ትልቅ አቅም ይፈጥራል ሲሉ የፋብሪካው መስራችና ባለቤት እስመ ለዓለም ዘውዴ ይናገራሉ። በቻይና የተለመደ ነገር ነው። በሀገራችን አሁን እንግዲህ የኢንዱስትሪ ፓርኮች የጥሩ ግባቶች እያደርጉ ያሉት እኛም አክቹዋሊ በዚህ በኢንዱስትሪ ፓርክ ላይ በገጠመን ጥሩ አጋጣሚ በወለል የሚላይም እንደዚሁ ሌላ ትልቅ ግንባታ አድርገናል። ወረድ ይስላል እንጀምር ነው። አሁን ደግሞ ድሬዳዋ ፍሪ ትሬድ ዞን ላይም እንደዚሁ ለግብአቶች ለሮው ማቴሪያልም ወይም ለምናመርታቸው እቃዎችንም ኤክስፖርት ለማድረግ እንዲመችል ድሬዳዋ ፍሪ ትሬድ ዞን ላይንም እንደዚሁ ከኢንዱስትሪ ፓርክ ወስደናል። የኢንዱስትሪ ፓርክ ጠቀሜታው ነገሮችን በቀላሉ እና በአጭር ጊዜ በአጭር ቦታ ነገሮችን መፈጸም የሚቻልበት ነው እና በአደራጃጅቱም ድርጅቱም ማለት ኢንዱስትሪ ፓርክ ቢሮ አፒዲሲ ሰርቪሳቸውም ከሌላው አለም ጋር የሚወዳደር እና በጣም ተወዳዳሪ የሆነ አገልግሎት ነው የሚሰጠው። በጣም ፈጣን አገልግሎት ታገኛለ። እቃ አቅመቶ ኮንቴነር ከስተምስ ኮንቴነር ድራይ ፖርት አይሄድም። ቀጥታ የሚመቶ የሚራገፈው ፋብሪካ ላይ ነው። ምንም አይነት ዳውን ታይም የለም። የተለያዩ ብዙ ፋሲሊቲዎች እዛው ላይ የምታገኝበት ነገር አለ እና የኢንዱስትሪ ፓርክ መኖር በጣም በጣም በጣም ትልቅ ፋይዳ አለው። እናም ለአምራች ተቋማቱ ድጋፍና አገዛ ተጠናክሮ ሊቀጥል ይገባል ይላሉ። በኢንቨስትመንት ኮሚሽን በኩል ብዙ ጥሩ ጥሩ ማበረታቻዎች አሉ። ማሽዳሮችን ቀጣጣ ዘማስቀበታችን የተወሰነ ጊዜ የፎይታ መኖሩ ሁሉ ነገር ጥሩ ናቸው። አሁን ደግሞ መጨመር ያለበት አገር ውስጥ የሚመረቱ ምርቶች ኳሊቲያቸውን መንግስት ከተማመንበት እና ሰርቲፋይድ ከሆነ በኋላ እነዚህ ፕሮዳክቶች ወደ አገር ውስጥ ኢምፖርት እንዳይደረጉ መንግስት ፕሮቴክሽን ማድረግ፣ ሎካል ማኒፋክቸሮች መጠበቅ ነው። ባለው ሁኔታ አክቹአሊ ፕራይስ ዋይዝም አሁን ኮምፒት አይደራረግም፣ ግን በአጠቃላይ በታክስም ወይም ደግሞ እነዛን ከፍተኛ ታክስ በመጣል አገር ውስጥን ነጋዴዎችን ማበረታታት። ቢኮዝ አሁንም ምንድን ያለው ኢምፖርትድ የሚደረጉ ደረጃቸው በጣም ዝቅተኛ የሆኑ ፕሮዳክቶች አሉና በጣም ዝቅተኛ የሆኑ ደረጃ ያላቸው እቃዎች ኢምፖርትድ ሆነው እዚህ ጋር በሃይ ኳሊቲ የሚመርቱ ፕሮዳክቶች ጋር ኮምፒት እንዳያደረጉ ኢምፖርትድ ፕሮዳክቶችን አገር ውስጥ የሚመርቱ ከሆነ ቅድሚያ የመንግስትም ሆነ ሌላም ፕሮጀክቶች ቅድሚያ አገር ውስጥ የሚመርቱ ፕሮዳክቶች እንዲሰጥ ማበረታታት ብቻል ፋብሪካው የሚያከናውነው የቴክኖሎጂ ሽግግርም በክህሎት የተላበሰ ባለሙያ ለመፍጠር እያስቻለ መሆኑን ሰራተኞቹ ገልጸዋል የተለያዩ እውቀቶች ሽግግር ከቻይኖቹ አድርገን አሁን ላይ ሁሉም ነገር በእኛ ነው እየተሰራ ያለው ማለት ነው ያለምንም ጣልቃ ገብነት ለምሳሌ ይሄኛው የሃይድሮስታቲክ ወተር ቴስት ይባላል ፕሬዠር የምንለካበት አንድ ፓይፕ የምናመርተው ፓይፕ ምናል ፕሬር ይቋቋማል የምንለው የምናይበት ነው ማለት ነው። ፋብሪካው ከአንድ መቶ ስልሳ በላይ ለሚሆኑ ዜጎች የስራ እድል መፍጠሩም ተጠቁሟል። በጨርቃ ጨርቅ ኢንዱስትሪ ዘርፍ የሚገኙ አምራቾች ምርትና ምርታማነታቸው እያደገ፣ የማምረት አቅምና ተደራሽነታቸውም እየተሻሻለ መሆኑ ይገለጻል። ተቋማቱ ከፍተኛ መጠን ያለው የስራ እድል እየፈጠሩ ከመሆኑን ባሻገር ከውጭ የሚገቡ ምርቶችን በሀገር ውስጥ እየተኩ ይገኛሉ። ከእነዚህ ተቋማት መካከል የአንዱን ተሞክሮ አብረን እንከታተል። ሰላም ሰላም። ቆይታ እንተዋወቅ እስኪ። አልበን ተሊሌ ይባላል ነው ተሊሌ የገመችው ጎል ሰንቴክስታይል ማኒፋክቸሪንግ የሰው ሀብት ልማት ሰራተኛ። እሺ እንደው ምን ምን ምርቶችን ነው እያመረታችሁ የምትገኙት? ድርጅታችን የተለያዩ ጨርቃ ጨርቆችን ነው የሚያመርቱት። ያው እንግዲህ እንደምታይ የመጀመሪያ የሚመረትበት ክፍል ነው ማለት ነው። የመጀመሪያ የሚመረትበት ክሮቹ ወደ ጨርቅነት ግባት የሚቀየሩበት ክፍል ነው ማለት ነው። ስለዚህ ሮ ማቴሪያሉ ነው ወደዚህ የሚቀየረው ማለት ነው። አዎ ሮ ማቴሪያላችን ክሮች ናቸው እነሱን ክሮች አጠንጥነው ወደዚህ ጨርቅ። የሚቀየርበት የመጀመሪያው ስቴጅ ማለት ነው። እንደው ድርጅታችሁ መቼ ነው የተመሰረተው እስቲ ከሚለው ? ድርጅታችን በ2014 ነው የተመሰረተው። በኛ 2014 የመጀመሪያው ካፒታል እንግዲህ ሲጀመር በ80 ሚሊዮን ነበረ መነሻ ካፒታል ነው የተመሰረተው። ያው እንግዲህ አሁን ላይ ወደ 300 ሚሊዮን ካፒታል አሁን ላይ ያለበት ማለት ነው። ለምን ሰዎች እንደው በዚህ መሀል ውስጥ ስራ ከጀመራችሁበት ጊዜ ጀምሮ ለምን ያህል ሰዎች የስራ እድል መፍጠር ይችላቸዋል? አሁን ላይ ለ256 ሰራተኞች የስራ እድል ተከፍቶላቸዋል። ከዚህ በፊት ኤክስፔሪየንስ ያላቸው ልጆች አሉ እና እነሱ ለአዳዲስ ለሚገቡት ልጆች ቅድሚያ ስልጠና ይሰጧቸዋል፣ ያሳዩዋቸዋል። ሙሉ በሙሉ ማሽኖቹ ማንቀሳቀስ ሲችሉ ነው ወደ ማሽኑ ጋር ወጥተው መስራት የሚጀምሩት ማለት ነው። ፋብሪካዎች መገንባታቸው ለሀገር እንዲሁም ደግሞ ለሰዎች ምን አይነት አስተዋጽኦ ያበረክታል? ሚኒስ ታስበ የውጭ ሀገር ምንዛሬን ከማትረፍም ከማዳንም አንጻር ለሰራተኞች ደግሞ የስራ እድልን ከመፍጠር አንጻር እና ደግሞ የተለያዩ ችግሮች እነሱ ላይ አሁን እንግዲህ የኛ ድርጅት እዚህ ላይ እየሰራ ይገኛል ለውጭ ሀገር ኤክስፖርት ታደርጋላችሁ ስለ ሀገር ውስጥ ለሀገር ውስጥም ወደ ውጭም ኤክስፖርትም የሚደረግ አለ እንዲሁም ደግሞ ለሀገር ውስጥ የምናቀርብበት ሂደት አለ ስለዚህ የውጭ ምንዛሬ ገብ እያስገኛችሁ ነው ያላችሁት እነዚህ ማቴሪያሎች እዚህ ደረጃ ላይ ከመድረሳቸው በፊት መጀመሪያ ላይ እንዳየ ነው ክሮች ናቸው። የዚህ ድርጅት ራው ማቴሪያል። ሶ ክሮቹን አጠንጥኖ ወደ ጨርቅነት ከመቀየሩ ሂደት ተነስቶ ነው እዚህ ደረጃ ላይ የሚደርሱት። እዛ መሀል ውስጥ ግን ክሮቹን ጨርቆቹን የሚታጠብበት እንዲሁም የሚተኮስበት ከዛ ደግሞ ወደ ዲዛይን የሚደረግበት ክፍሎች አሉ። እነሱን ስቴፖች አልፎ ነው እዚህ ደረጃ ላይ የሚደርሰው ማለት ነው። ዘርፉ ላይ ግን እንቅስቃሴ ስታደርጉ ደግሞ ምናልባት እንደ ችግር የሚነሱ ነጥቦች ይኖራሉ አደለም? በዋነኝነት የኃይል አቅርቦት የኃይል አቅርቦት ነው ዋነኝነት ላይ የሚገኘው። እንዲሁም ደግሞ እነዚህ ክሮች ከውጭ ሀገር ነው እንዳለ ኢምፖርት የሚደረጉት ና እና እሱ ላይ ትንሽ እጥረት እሱ ላይ ነው በዋነኝነት እነዚህ ናቸው። ሌሎችም ቢኖሩም ዋነኞቹ እነዚህ ናቸው። ከኢኮኖሚክ ሪፎርሙ በኋላ በብዛት ላይ እነዚህ ተኪ ምርቶች የሚያመርቱ ድርጅቶችም እየጨመሩ ነው። የስራ እድል በብዛት እየተፈጠረ ነው። ገንዘብ ምንዛሪ ላይ ትልቅ ሚና እየተጫወተ ነው ማለት ነው። አመሰግናለሁ። በጣም ጥሩ ቆይታ ነበረ። ሰጠሽን ጊዜም አመሰግናለሁ። መልካም ስራ። ተመልካቾቻችን አሁን ደግሞ የጠዋት ገበያ ቅኝት ወደምናደርገው ጉዳያችን ነው የምናልፈው። ለዛሬ የመረጥነው ቄራ የአትክልትና ፍራፍሬን የገበያ ማዕከል ነው። በስፍራውም መረጃዎችን ልታደርሰን እንዲሁም ደግሞ የገበያው ድባብን ልታስቃኘን ባልደረባችን አገርነሽ አየልኝ በቀጥታ መስመራችን ላይ ትገኛለች። አገርነሽ እንዴት አድረሻል? እንደው ባለሽበት አካባቢ ያለው የገበያ ድባቡ ምን ይመስላል፣ የትኞቹ ምርቶች ለግብይት ቀርበዋል፣ ዋጋቸው ስንት ነው የሚለውን አካተሽ ያለውን ድባብ ብታስቃኝን። አመሰግናለሁ ብሩክታዊት። አንቺም ቀደም ብለሽ እንደገለሽው ክብረ ፍሩት የአትክልትና ፍራፍሬ ወይም ጠቅላላ የግብርና ምርቶች የግብይት ማዕከል ወይም ደግሞ በተለምዶ አጠራሩ ቄራ የአትክልትና ፍራፍሬ ግብይት ማዕከል ተብሎ በሚጠራው የግብይት ማዕከል ቀደም ብዬ የጠዋት ገበያ ቅኝቴን ለማድረግ ተገኝቼ ነበር። በዚህ ቦታ ባደረግኩት ቅኝቴ ከዛሬ ቅኝቶች በተለየ ሁኔታ የዶሮ ስጋና የወተት ተዋጽኦ ምርቶችም የሚቀርቡበት የገበያ ማዕከል ሆኖ አግኝቸዋለሁኝ። በዚህ ቦታ አሁን እንደገለጽኩት መጣነ ሰፊ የሚባል የስጋና የወተት ተዋጽኦ ምርቶች ለግብይት የሚቀርብባቸው ወይም የሚያቀርቡ ነጋዴዎች አምራቾችና ሸማቾችን ተመልክቸ ነበር። በዚህ በቅኝቴ ታዲያ የሀበሻ ዶሮ ብለን የምንጠራው ተበልቶ የተዘጋጀ ማለት ነው ከ550 ብር 65 650 ብር እንዲሁ የፈረንጂ ዶሮ ከ450 ብር እስከ 550 ብር ባለበት በልቶ ተዘጋጅቶ ለግብይት ቀርቦ ተመልክቻለሁኝ። ከዚህ በተጨማሪ የሀበሻ እንቁላል 21 ብር የፈረንጅ እንቁላል እንዲሁ ደግሞ 20 ብር እየተሸጠ ይገኛል በቦታው። ከዚህ በተጨማሪ አይብ 400 ብር እንደዚሁ ደግሞ የአሳ ምርትንም ተመልክቼ ነበር በቦታው። አሳ ደግሞ ከ300 ብር እስከ 1150 ብር ባለው የዋጋ ልዩነት ለሸማቾች የሚቀርብበት ቦታ መሆኑን በቅኝቴ ተመልክቼ ነበር። በዚህ ቦታ ታዲያ እነዚህ አይነት ምርቶች ለጅምላ ሸማቾች በዚህ ዋጋ ይቅረቡ እንጂ ለችርቻሮ ሸማቾች ወይም በትንሽ መጠን ለሚሸምቱ ሸማቾች ይቅረቡ እንጂ ከፍ ባለ መጠን በብዛት ለሚገዙ አቅራቢዎችና እንዲሁ ደግሞ የሆቴል የምግብ ዝግጅት ባለሙያዎች ደግሞ ከዚህ በ50 ብር እና በ60 ብር ልዩነት ባለው ምርቶቹን እያቀረቡ እንደሚገኙ ነጋዴዎች አስረድተውኛል። ከዚህ በተጨማሪ በቦታው ግብርና ምርቶች ላይ የአትክልት ፍራፍሬንና የአትክልትና ፍራፍሬ አቅርቦትን ስንመለከት አትክልት ሽንኩርት 65 ብር፣ ሽንኩርት ከ76 ብር እስከ 85 ብር ባለው፣ ካሮት ከ76 ብር እንዲሁ እስከ 70 ብር ባለው እየተሸጠ ይገኛል። ቲማቲም ከ50 ብር እስከ 55 ብር እንዲሁ ድንች ሰላሳ አምስት ብር እየተሸጠ ነው የሚገኘው። ቃሪያ ዘጠና ብር እንዲሁ በኪሎ ለጅምላ ሸማቾች እየተሸጡ የሚገኙ ሲሆኑ በዚህ ስፍራ ጅምላ አቅራቢዎች እንዳሉ ነው ደግሞ ከጅምላ አቅራቢዎች በመውሰድ ሸማቹ አቅም በሚመጥን ሁኔታ እንደ ፍላጎቱ ደግሞ ከአምስት ብር እስከ አስራ አምስት ብር በሚደርስ የዋጋ ጭማሪ ደግሞ በችርቻሮ የሚሸጡ ነጋዴዎችም እንዳሉ እንዲሁ ተመልክቻለሁ በቦታው ባደረግኩት ቅኝት። ሌላው የተመለክቱ የፍራፍሬ አቅርቦትን ነው። በዚህ ቦታ ባደረግኩት ቅኝቴ በተለይ በጅምላ አቅራቢዎች በኩል ምንም አይነት የፍራፍሬ ምርት ለግብይት ቀርቦ አልተመለከትኩም። በችርቻሮ ዋጋ የሚሸጡ አቅራቢዎች ግን ከሌላ ቦታ እያመጡ መጠነኛ የሆነ የፍራፍሬ ምርቶችን በሱቃቸው ይዘው ተመልክቻለሁኝ። በእነዚህም መካከል አቮካዶ አንደኛ ደረጃ ተብሎ የሚጠራው የአቮካዶ አይነት ከሰባ ብር ጀምሮ በኪሎ እየተሸጠ ይገኛል። ፓፓያ እንዲሁ ከ ሰባ ብር ከሰማኒያ ብር ጀምሮ ግን በጥራት ደረጃ ሲታይ በተለያየ አጠራር ግን አንደኛ ደረጃ ተብሎ የሚጠራ ምርት እንዲሁ በቦታው እየቀረበ ነው የሚገኘው። በቦታው ያደረግኩት ቅኝት ይህንን ይመስላል። ብሩክታዊት